ሳለው ሀገርህን አትልቀቅ ላለ ሀገር ሰው፣ እንግዲህ እንዲህ ቀንዲና እንዲህ እንትን የተጀመረ ነገር። ፍቅር ይዞኛል ታንተ ብላ እረፍ አለች። የባሰ አለ። ሀገርህን አትልቀቅ አለ። ገና ብዙ እንሰማለን። ሳቢ ተብዬ ወይ እንግዲህ ታንተ ፍቅር ይዞኛል ምናምን እያለች ትናንትና፣ ብሩኬን እንግዲህ ሁለት ሰዎች ውስጥ በህይወቱ አስገብቷ ማለት ነው። እንዴት እኔ እና አንቺ መጀመሪያ እየጀመር ነው በእንደዝህ ነበር ወይ ብሎ ብሩክ የተመቃት አንተ ይሄን የተጠራ ብላ መጀመሪያ መሻሰብክ። ስለዚህ ፍቅር ይዞኛል ተረዳኝ እያለች እንግዲህ እንትራዳይ ማኑ እንግዲህ የጉፋን የፍቅር ታይሆን ይሄ ጉፋን ይዟታል ማለት ነው። ጉፋን ምክንያቱም ዛሬ ይዛታል ሁለት ቀን ምናምን ፊልድ ላይ ታል ማለት ነው። ጉድ እኮ ነው፣ እሰው ሰው ላይ መዳጠፋ አይደብርም። አሰላሙ አሌይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? ወ ሁላችሁንም ሰላም ብያለሁ። ሰላማችሁ ዘት ትረፍርፍያለኝ። በአለም ደረጃ የምትገኙ ውድ አገልጆች ሰላማችሁን እመኝላችኋለሁ። ለዚህ ቻናል ለአዲስ የሆናችሁ ሽር ሰብስ ክራይብ እየረጋችሁ አበረሳሰኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። እንግዲህ ፍቅር ይዞኛል ብላ ካች ብላ እንትን አለች ብሩኬ ሀይሚዬን ጠርቶ እንግዲህ የኔና የሰባ ያለን ነገር ነይ ማወቅ አለብሽ ብሎ እንግዲህ ብሩኬ ሀይሚን እንዲጠራት፣ እሷ ደግሞ አንተ እንደጠበቀው አደለም፣ ምኔት አንተ ፍቅር ይዞኛል ስለዚህ አንተ አደለም ብላ ወረፍ አለች። አሁን እንግዲህ ሀባይ የሀይሚና የሁለት ልጆች እንትን ነው አሁን ማለት ነው። የብሩኬት አፍቃሪው እና ሀይሚዬ አሁን እንግዲህ ደግሞ አዲስ ዲራማ ሊጀምሩ ነው። እንጂ እውነት ፍቅር እዟት አይደለም እንዴ? ይሄ ፍቅር ዝም ብሎ እንዲሁ በሰው ሰው ላይ ልጥፍ የሚል ነው እንዴ? እናንተዋ ጉድ እኮ ነው። የባሰ አለው፣ ሀገርን አትርቀቅ። ገና ብዙ እንሰማለን። ገና ድራማው ይቀጥላል። አሁን የሀይሚዬ እና ብሩኬ ነገር እንደዝ ፈታትለው ደግሞ አሁን ሀይሚና ልጇ እንግዲህ አሁን ደግሞ ብሩኬ ሊረግጡት ነው ማለት ነው። በሁለት እንግዲህ ሊረግጡት ነው። ለዚህ ነው ወይ እየጠራ ሄ ብላ ሀሚ የራሱ ተቀይመል ታውል ያደች ማለት ነው። እንዴው ይሄ ፍቅር ማለት እንዴው ምንድን ነው ሀባይ? እስቲ ንገሩኝ። ፍቅርም እኮ የራሱ ቦታ አለው የራሱ ማንነት አለው። ዝም ዝም ብሎ እኮ አይደለም ጉፋን እኮ አይደለም ፍቅር። ጉፋን ራሱ እኮ ዝም ብሎ ጥብቅ አይልም። የራሱ ቦታና የራሱ እንትን አለው ወይ ተሰውጋት ይሆን ወይ የሆነ ነገር አየር ምናምን እጅግ አየርብን ነው። ጉፋን ራሱ የሚይዘው ማለት ነው። ስለዚህ እሷ ደግሞ የፍቅር ታይሆን ጉፋን ይዟሻል። ምክንያቱም ዛሬ ጉፋን ምትባለው ነገ ስለሚለቅ አልባ ነው። ግን የሰው ሰው ነገር ላይ ልጥፍ ማለት በጣም ከባድ ነው። ብሩኬ ሀይሚዬ መሆኑን እያወቅሽ እንዴት ታንተ ፍቅር ይዞኛል እሱ ግን ሀይሚዬን ፍራንክ እናድርጋት፣ ሀይሚዬን እናቃጥላት፣ ሀይሚዬን አቅንስቲ ምን ትላለች ብሎ እንትን ባለሽ እንትን፣ እንግዲህ አንቺ ምን ነገረሽን አታወጣሽ ማለት ነው እንዴ? ዝም ብሎ ነው እንዴ? ፍቅር ዝም ራፍ እኳ ይዘ ታይ እንጂ ታይ ደሚ ነው። የሰው ህይወትና የሰው ፍቅር ደሞ አንቺ መካከል ግብ ስትጠብጫለሽ ሲያደርጉ ነው እኛ ታረቁልና እንዲሆኑልን በቃ የምና ብርኪታ አርቀዋላ እንዲሆኑልን እያሉ ገና እያደር እያደር እንደዚህ ያለ ነገር ኧረ መንጉር ነው ያላለ የዘመድ ያለህ ወዴት እየተሄደ ነው ነገሩ ከባድ ነው የምር ከባድ ነው። ገና አሁን ጦርነቱ የባሰ ጦርነት ነው የሚገጠመው፣ የባሰ ጦርነት ማለት ነው። እንግዲህ እስቷ ደግሞ አሁን እንደ አዲስ እየተዘቀዘቀች እየተረገጠች ትገኛለች ማለት ነው። ብሩኬን በጣም አዘነ፣ የሁለት ሰው ህይወት በመከላከሉ ብሩኬ ራሱ አዘነ። ያልጠበቀው ነገር ዛ ተትረው ራሱ መታው ማለት ነው። እሱ የጠበቃት በሌላ፣ እሱ የጠበቀችው በሌላ፣ እሱ የጠበቃት አይምዬን እንትን ትልልኛለች ታስቀናለኛለች። ሀይሚዬ ኩይን እንዲት ትቀና ሀይሚዬን ፍራክን ታረግልኛለች ብሎ አስቡ አንጥፎ። እሷ ደግሞ ጉፋን ይዞኛል ብላ ረፍ አለች። ጉፋንሽን ያስለቅቅልሽ ይበላናለኛ፣ ምንም አንልም፣ ጉፋንሽን ያስለቅቅልሽ እንላለን። ሀይሚዬ እንግዲህ በጣም ከፍቷታል፣ ተምንም በላይ ክፍትን ያላት ማለት ነው። ምክንያቱም ያልጠበቀችው ነገር ምክንያቱም እሷ ሁለቱ ነው ሊቀሯት እኔና እሷ ጋር ያለው መካከል አታቂ ምን እንዲሆነ ስለማታቂ ዛሬ እንዲታቂልኝ ይፈልጋለሁ። በእኔ እና በእሱ ያለው መካከል ምን እንዲሆነ እንዲታቂልኝ ነግራለሁ። ሁሉንም እንዲታቂ ይፈልጋለሁ። ስለዚህ ወደ ነበርንበት እንመለስ፣ እጭቅጭቁ በዚህ ያብቃ፣ ነገሮች ሁሉ ይዝ ላይ ይቋጩ ብሎ ሀይሚዬ ሊያስረዳት ይል አቶ ሳባ ተብዬዋ ደግሞ ታንተ ፍቅር ይዞኛል፣ ይሄ ነገር ይፈጠራል ብለህ ለምን አላሰብክም? ይሄ ነገር ፕሮጅክት ይፈጠራል ብለህ ለምን አላሰብክም ብላ ቁጭ አለች። ሰው አንድ ሰው ጋር ሄሌናት አንድ ሰው ጋር እንትና አለ እና ፍቅር ይዘዋል ማለት ነው። ተጀመር እንደዚህ ያለ ነገር እንዴት ያለ ፍቅር ይሻል? ፍቅር እኮ የራሱ ቦታ የራሱ መንገድ የራሱ ማንነት እኮ ፍቅር። ከዛ ከሰው ልጅ ፍቅር ትይዝ የራሱ የዚያ ሰው ልጅ ማንነት አለ። እንዴት ተሰውቶ ሰው ላይ ፍቅር ይይዛል? ምንም ነገር ታታሰልኩ ምንም ነገር ማንነት ካልታይዝ ዝም ብሎ ፍቅር ይይዝ

ጉዲ እኮ ነው የባሰ አለው ጉዲ ያለው ገባ፣ ድሮ ይፈጃለው። እንግዲህ አሳባይዎች ነገሮቹ ገና ጦርነት ገና ሊከፈት ነው ማለት ነው። የናሃሚ አሁን ሀይሚ ጌና የልጅቷ ድራማ አሁን ብሩኬ ሊበጠብጡት ነው ማለት ነው። እንግዲህ ብሩኬ ተልጅቷ ጋር ሆኖ ሀይሚ ጌን እንዲቀጣ፣ እሷ ደግሞ ተልጅቷ ጋር ሆና እሷን ልትቀጣ ተዘዋዝሯል። ነገሮቹ አሁን ወደ የብሩኬ ተላልፈውበታል ማለት ነው። እንግዲህ ብሩኬ ምንም ማድረግ አንችልም ቻለው ይሄ ጉፋን አይደለም፣ ይሄ ፍቅር ታይሆን፣ ጉፋን ይዞታል። ጉፋን ደግሞ ለሁለት ቀዳ ሶስት ቀን ሰው ነን ለለም ስለሚድላት ቻለው፣ ታገሰው፣ ታገሳት፣ ምንም ማረግ አይቻልም። ብሩኬ ግን በጣም አንገቱን እየፈው ደነገጠ። ያላሰበው፣ ያልጠበቀው ይሄን ነገር ትለኛለች፣ ይሄን ነገር ትለኛለች ብሎ ያላሰበው ነገር ጉጭ ብሎ እንደው ራሱን እስተሚያመው ድረስ ነው፣ ራሱን እስተሚያዘው ድረስ እንትን ያለው ማለት ነው፣ ጉሪኮ ነው። እሱ የጠበቃት በሌላ እሱ ያሰባል በሌላ መንገድ እሱ ያመጣችው በሌላ መንገድ እሱ የሚያሰባት ለሌላ እሱ ያሰበችው ሌላ ጉድ ነው። የሰው ልጅ ሶስት ቀን አራት ቀን አብሮ አለማለት በቃ ፍቅር ለአስር ደቂቃ ለሁለት ለአስር ደቂቃ ወይም ለሀያ ደቂቃ ወይም ቢጠና ቢጠና ለሰላሳ ደቂቃ አብሮ ሆነ ማለት ፍቅር ያዘ ማለት ነው። እንዴ አረ ወገን ወደ የት እየሄድን ነው? ነገሮቹ ምንድን ነው? ይታው የፍቅርም እኮ እንደው ምንም ቢሆን እኮ የፍቅርም ቦታ እና የፍቅር ማንነት አለው እንጂ ዝም ብሎ በሰው ላይ ፍቅር መፍቀድ ጥፍ ማለት የሃይሚዬና የብሩኬ ፍቅር የሃይሚዬና የብሩኬ ማንነት እንደዚህ አይነት ነገር መበታተን አስፈላጊ ነው ብዬ አላስብም እንግዲህ ብሩኬ ደግሞ ዛሬ ፎታ ዘና ያለ ወደ ሃይሚዬ ጋር ይመጣል ማለት ነው አይበርደው አይሞቀውም ቸገረው እንዴ ፍቅር እኮ የራሱ ምን እንትን አለው

ፍቅር ቢይዝሽ የራሱ ጠጠት ነው እንጂ አሳልፎ እንዴት አንተ ፍቅር ይዞኛል? እረ ያዘሽ ምን ምን አረገሽ? ብርድ ብርድ ያለሽ፣ አንቀጠቀጠሽ፣ ብይ ብይ ያለሽ፣ ሩጭ ሩጭ ያለሽ፣ እጅ እጅ እንዴው ምን ምን አረገሽ? አንቺ እንዴው ፍቅር ይዞ እስቲ ንገሪ፣ ምናልባሽ እኛ ማንዲ ፍቅር ሲዘን ምን ምን እንዴ ምን የሚያረግ እንድንረዳት አንቺ ማለት ነው ምን ምን አረገሽ? ኩት እኮ ነው ፍቅር ይዞኛል የእነሱን ህይወት ለመመጥበጥ ሀይ ሚዬ ል የነገጠች ይሄ እንድታስረዳኝ ነበር እንዴ፣ የጠራ ሀይ ለዚህ ነው በየጠራ ሀይ ብላ ሀይሚዬ ራሱ ብሩኬ ላይ እንትን አለችው። ብሩኬ ደግሞ አዘነ፣ ምክንያቱም የሰው ህይወት የሁለት የሁለት ሰው ህይወት ስለበጠበጠ ማለት ነው። ነገሮቹ እንግዲህ ወዴት እየተሄዱ ወዴት እየተጓዙ እንደሆነ ግራ ያስገባል። ሀባይቦች እዬ እና ይህን ይመስላል። ለዘጃማኔ አዲስ የሆናቸው ሸር ሰብስክራይብ እያረጋቸው አበረታቱኝ ሽር ሰብስክራይብ እያደርጋችሁ ለምታበርታቱ የከልብ ከልብ አመሰግናለሁኝ። እንግዲህ ባለ ፍቅሮኞቹም ባለ ጉንፋኖቹም እስተሚለቃቸው ድረስ በሌላ ቪዲዮ እስተምንገናኝ ሰላም ሁኑልኝ። እንዲሁ አሁን አሁን አንችና ሀይሚዬ እንዲሁ በምን ታመጣጣላችሁ? የሀይሚዬን እና የእንትኗ ሰሪ ሙየረች ትንትላላችሁ። ሀይሚዬ ሌላ፣ አንች ሌላ። ሀይሚዬ እኮ ማንም ብድ የሚልላት ስክር የሚላት የሰው ፍቅር የሰው መሆንነት ያላት ናት። ብሩክ የባይ ወዴት ባያከብራት ነበር የሚቆጨኝ። እና ባይዎች እየ ይህን ይመስላል ከእናንተ የሚጠብቀው ሰብስክራይብ እያደረጋችሁ አበረታትኝ። በሌላ ቪዲዮ ውስጥ የምንገናኝ በያላችሁበት፣ አላህ የጠብቃችሁ፣ ሀገራችንን ሰላም አላህ ያድርግልን እላለሁኝ። መልካም ጉፋን ብያለሁኝ። ጉፋኑንም በሰላም ያስለቅቅልች ተሰይ ህይወት ተሰው ማንነት ወረዲ ማለት እንዲህ ዝም ብር እኮ የምንጠፍ ማለት አስፈላጊ አይደል፣ የለም። ስለዚህ ይሄ ነገር እኔ ላይ ይመስሉ ብሎ ማሰብ አለ የሆነ ነገር በሰው ላይ ተናሰብ የሆነ ነገር የእኛስ ነገር ቢሆን ብለ ራሳችንን ለራሳችን እንትን ማለት አለብን ማለት ነው። እና ይሄን ይመስላል ለከባይቦች። ይሄ በሌላ ፊልም ውስጥ የምንገናኝ መልካም ምሽት፣ መልካም ቆይታ። ሰላም ወሊኩም ረህመቱላሂ ወበረከቱ። ባይ ባይ